የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንት ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ ማበይ ርዕሶችን እነሆ። የአማራ ፋኖ በጎጃም አገው ምድር በሚገኙ ቀበሌዎች ላይ ጥቃት ለማድረስ ዝግጅት እያደረገ መሆኑ ተገለጸም። በጥልቀት የመንቃኛው ጉዳይ ይሆናል። በአማራ ክልል የመከላከያ ሰራዊቱ በከፈለው መስዋዕትነት ከፍተኛ ለውጥ መምጣቱ ተገልጿል። ይህንንም በስፋት የምንቃኘው ይሆናል። ወደ ባህር ማዶ ዜና ስናልፍ በሶማሊያ ሞቃዲሾ በአጥፍቶ ጠፊ ጥቃት በርካታ ሰዎች ተገደሉም። አብራችሁን ስትቆዩ ይህንንም ታደምጣላችሁ። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሀኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው የምናልፍ ይሆናል። መልካም ቆይታ። የአማራ ፋኖ በጎጃም አገው ምድር በሚገኙ ቀበሌዎች ላይ ጥቃትን ለመፈጸም ዝግጅት እያደረገ መሆኑ ተገለጸም። የብልጽግናን መንግሥት በኃይል ገርስሼ አራት ኪሎ እቆጣጠራለሁ እያለ ሲፎክር የነበረው ራሱን የአማራ ፋኖ ብሎ የሚጠራው ኃይል ጦርነቱን ሙሉ በሙሉ አገው ምድር ላይ አድርጎ መክረሙ ከአማራ ክልል አልፎ እስከ ፌዴራል መንግሥት የሚታወቅ የአደባባይ ምስጢር ነው። የአማራ ፋኖም ሆነ የዚህን ቡድን በግልጽም ይሁን በስውር የሚደግፉት የክልሉ የብልጽግና ፓርቲ አባሎች ላለፉት ዓመታት ያገው ሕዝብን እንደ ሕዝብ ለማጥፋት የተቀናጀ እቅድ በማውጣት መንግሥታዊ በሚመስል መልኩ በርካታ ሴራዎችን ሲያሴሩ ቆይተዋል። ለዚህም ማስረጃው ባሳለፍናቸው ሁለት ዓመታት በተለያዩ ጊዜያት በሁሉም የአገባዊ ዞን ወረዳዎች ላይ በተለይም ማየሁ ጓጉሳና ዚገም ወረዳ በሚገኙ ቀበሌዎች ላይ ባደረሱት መጠነ ሰፊ ጥቃት በርካታ ቁጥር ያላቸው ሕፃናት ታርደዋል። ሴቶች ተደፍረዋል። ወጣቶች እንደ ቅጠል ረግፈዋል። ሽማግሌዎች፣ የሃይማኖት አባቶች፣ አቅመ ደካሞች እና አካል ጉዳተኞች እንዲሁ በአሰቃቂ ሁኔታ በተገኙበት ተገድለዋል። በዚህ ዝግጅት ተቆጥረው የማያልቁ በርካታ በደሎችም ተፈጽመዋል። ቤታቸውን አቃጥ የሚቀጥለው ከብቶቻቸውን ዘርፈው መውሰዳቸው ያልበቃቸው ጨካኞች አንበላ ከተማን ሙሉ በሙሉ ማውደማቸውን ከዚህ ቀደም ባገው ሚዲያ መዘገባችን አይዘነጋም። ከአንድ ዓመት በላይ በሁሉም ያገዋዊ ዞን ወረዳዎች ከፍተኛ ችግር ሲፈጠር የነበረው ፋኖ በአሁኑ ጊዜ ደግሞ አዲስ የወረራ ዕቅድ አዘጋጅቶ እየተንቀሳቀሰ መሆኑን ምንጮቻችን አረጋግጠዋል። በዚህም መሰረት በአዲስ ቅዳም ወረዳ በፋግታ ግንባር በድማማ ቀበሌና በፋግታ ከተማ አካባቢ እንዲሁም በዳንግላ ግንባር በጊሳ አካባቢ ከፍተኛ ዝግጅት እያደረገ መሆኑን ምንጮቻችን አረጋግጠዋል። በሁሉም ያዊ ዞን አቅጣጫዎች ባገው ሕዝብ ላይ ከፍተኛ ጉዳት ለማድረስ እየተዘጋጀ ያለው ዘራፊው ቡድን ፋኖ በምዕራብ ጎጃም ዞን ወንበርማ ወረዳ በተለያዩ ቦታዎችና በአየሁ ጓጉሳ በሁዲትና በጨሌ በረሃ ከፍተኛ ዝግጅትና ውይይት በማድረግ ላይ መሆኑን የመረጃ ምንጮቻችን ላገው ሚዲያ አሳውቀዋል። ጽንፈኛው ፋኖ በጃዊና መተከል ግንባር እንዲሁም በቋራና በአዊ ጃሚስ በረሃ ከሁሉም የአማራ ክልል የተውጣጣ ከፍተኛ ቁጥር ያለው ቡድን እያሰለጠነ መሆኑን ያገ የሰው ሚዲያ ምንጮች አረጋግጠዋል። ይህንን በንጹሐን ላይ ውድመት ለማድረስ ያደረጉትን ዝግጅትና እቅዳቸውን ለማስቆምም ሆነ ለማምከን የተዘጋጀ የመንግስት አካል እንደሌለ እነዚህ የመረጃ ምንጮቻችን አሳውቀዋል። ፋኖ ይህንን ሁሉ ድርጊት ለመፈጸም የሚዘጋጀው በዋዛ ሳይሆን በዘመናዊ መሳሪያ ትጥቅና በስምሪት ሲሆን ለዚህም ዕቅድ ዋነኛ የወታደራዊና ፖለቲካዊ ማሰልጠኛ እንዲሁም የማዘዣ ጣቢያዎችም ጨሌ፣ አሽፋ፣ ፋግታ፣ ቋራና ዊጃሚስ በዋናነት የሚጠቀሱ ናቸው። ጽንፈኛው የአማራ ፋኖ ከ 15 ዓ.ም ጀምረው ጀምሮ በይፋ ጦርነት አውጆ በአገው ህዝብ ላይ በአሰቃቂ ሁኔታ የፈጸመው ሰብአዊና ቁሳዊ ኪሳራ ከፍተኛ ነው። በአማራ ክልል ሰራዊታችን በከፈለው መስዋዕትነት በክልሉ በግብርናው ዘርፍ ከፍተኛ ለውጥ እንዲመጣ ሆኗል ሲሉ ዶክተር ድረስ ሳህሉ ተናገሩ። በአማራ ክልል በደቡብ ጎንደር ዞን እና ከሁሉም የጎጃም ዞኖች ከመጡ ወታደራዊና የህዝብ አመራሮች ጋር ውይይት እየተካሄደ ሲሆን በውይይቱ ላይ የተገኙት በምክትል እርሰ መስተዳድር ማዕረግ የገጠር ኢኮኖሚ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ሰራዊታችን በከፈለው መስዋዕትነት በክልሉ በግብርናው ዘርፍ ከፍተኛ ለውጥ እንዲመጣ ሆኗል ሲሉ ተሰምተዋል። የህዝብ አመራሮች እስከ ቀበሌ ድረስ ገብተው እያገለገሉ የሚገኙት መከላከያ በከፈለው መስዋዕትነት መሆኑን የጠቀሱት ኃላፊው ደቡብ ጎንደርና አዊ ዞኖች ራሳቸውን ችለው በመሰማራት የተሻለ ውጤት አስመዝግበዋል ከማለት ውጪ በአገው ህዝብ ላይ የተፈጸመውን ግፍና በደልግ ከመግለጽ ተቆጥበዋል። ሌሎቹ ዞኖችም ጠላትን በማፍረስ ተግባር ተጨባጭና ውጤታማ ተግባር ማከናወናቸውን አረጋግጠዋል። በዚህም የመንግስት ሰራተኛውን ጨምሮ መላው ህዝቡ ጠላትን ማውገዝ ጀምረዋልም ብለዋል። በውይይቱ በምክትል እርሰ መስተዳድር ማድረግ የገጠር ኢኮኖሚ ክላስተር አስተባባሪ እና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉን ጨምሮ የምስራቅ እዝ ምክትል አዛዥ ኦፕሬሽናል ሜጀር ጄኔራል ግዛው ኡማ የሁሉም ጎጃም እና የደቡብ ጎንደር ወታደራዊና የህዝብ አመራሮች እንዲሁም የባህር ዳር የደብረ ማርቆስ እና የደብረ ታቦር ከተማ አስተዳደር ከፍተኛ አመራሮችም ተገኝተዋል። ኢዜማ ፓርቲ የህክምና ባለሙያዎች እያነሱ የሚገኙትን ጥያቄ እንደሚደግፍ ገለጸም። ክብራትና ክቡራን ከዚህ ቀጥሎ የሚቀርበው መረጃ ሁሉ የኢዜማ ፓርቲ አቋም እንጂ ያገው ሚዲያ እንዳልሆነ ለመግለጽ እንወዳለን። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም። በተለይም ላለፈው አንድ ወር የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም። የባለሙያዎቹን ጥያቄ መጠየቅ ሕገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ ለማድረጉና ማስፈራሪያ አዘላቅ ላይ መንገድ መከተሉ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢው መንገድ አለማሳወቁ ኃላፊነትን በአግባቡ ካለመወጣት የሚመነጭ የመንግስት ስህተት ነው። የጤና ባለሙያዎችን ጥያቄ የተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማ መርቷል። በዚህም ምክንያት የጤና አገልግሎት ፈላጊ የማህበረሰቡ ክፍል ለእንግልትና ለስቃይ እየተዳረገ ይገኛል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸው እና የትኛውም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስ ደጋግሞ ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሀሳብ ላለመስጠት በጥንቃቄ ሲመለከት ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘት ሂደቱ አሳስቦናል። ሂደቱ በዚህ የሚቀጥል ከሆነ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነውም ብሏል። ኢዜማ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥም መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን ሲልም ገልጿል። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ ግን የህክምና አገልግሎት ለማግኘት ወደ ተለያዩ የህክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስጋት ውስጥ የመቆየት ብሎም የመኖርና ያለመኖር አጣብቅኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይደለም ሲል ኢዜማ ገልጸዋል። ይህንን ታሳቢ በማድረግም ወደ መፍትሄው ለመሄድና ካላስፈላጊ ውጥረት ለመውጣት መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈታ ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንደሚገባ እንጠይቃለንም ብለዋል። የጤና ባለሙያዎቹም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ እንጠይቃለን ሲል ማክሏል። የጤና ባለሙያ ማኅበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉን ለባለሙያውና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙኃን እንዲያሳውቅ ምክረ ሀሳባችንና ባለን ሲልም አሳውቀዋል። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ሁሉ ከዚህ ሂደት የፖለቲካ ትርፍን ለማግኘት መሞከር እኛማ ብስተን የምንጸየፈው መሆኑን አሳምረን እያረጋገጥን ይህንን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስትን ስልጣን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለንም ብለዋል። ሶማሊያ ዋና ከተማ ሞቃዲሾ በሚገኘው የጦር ሰራዊት ምልምል ማዕከል ላይ በደረሰ የአጥፍቶ ጠፊ ጥቃት በርካታ ሰዎች መገደላቸው ተዘግቧል። ጥቃቱ በትናንትናው እለት ከዳማኒዮ የጦር ሰፈር ውጭ በተሰለፉት ወጣት ምልምሎች ወረፋ ላይ ያነጣጠረ ሲሆን ቢያንስ 13 ሰዎች እንደተገደሉን ተገልጿል። ፍንዳታውን በተመለከተ የባለሶስት እግር አሽከርካሪ እንደገለጸው ከሆነ ከፍተኛ ፍንዳታ ደረሰ፣ እናም ሰዎች ወደ ሁሉም አቅጣጫ መሮጥ ጀመሩ ብሏል። ከጥቃቱ በኋላም ወዲያውኑ ኃላፊነቱን የወሰደ አካል የለም። አጥፍቶ ጠፊ ፈንጆችን ባፈነዳበት ጊዜ ታዳጊዎች በር ላይ ተሰልፈው እንደነበሩም ተገልጿዋል። የወታደራዊ ሆስፒታሉ የሕክምና ባለሙያዎች እንደገለጹት ከሆነ በፍንዳታው 30 የቆሰሉ ሰዎችን ማግኘታቸውንና እና ከእነርሱም መካከል ስድስቱ ወዲያውኑ ሕይወታቸው አልፏልም ብለዋል። በተናጠልም አንድ ባለስልጣን እንደተናገሩት በጥቃቱ ቢያንስ 11 ሰዎች መሞታቸውን ገልጸዋል። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገንን በሌላ ፕሮግራም እስከምነገናኝ መልካሙን ሁሉ ተመኘን።